እንደምና መሻቸው፣ አብታሙና ሳምራዊት፣ ሰላም ነው ይመስገን። ከተመልካቾች ጋር ከደሴ ጊዜያዊ ስቱዲዮ ዘገባዎችን እየጠበቅን ነው፣ አብረን እንቆይ። አመሰግናለሁ። እንደምና መሻችሁ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ጊዜያዊ ስቱዲዮ ሰዓቱን ዜናዎች እ ቀረብ ያለው አብዮት ከፋለ ነኝ። አብራችሁን እንቆዩ። በቅድሚያም በደሴ ከተማ በምሽት አገልግሎት የሚሰጡ የማፍጠሪያ ቦታዎች መኖር ተገልጋዮች አቅማቸው በፈቀደ መልኩ ለመገልገል እንዳስቻላቸው በከተማ አስተያየታቸውን የሰጡ ነዋሪዎች ተናገሩ። አገልግሎት አሰጣጡ ሁሉንም የህብረተሰብ ክፍል ያማከለ መሆኑ ደግሞ አብሮነትን ለማጠናከር ሚናው እየጎላ ነው። ባልደረባችን አክሊሉ ምንተስኖት ሁኔታውን በምሽት ተንቀሳቅሶ ቃኝቶታል፤ እንደሚከተለው ይቀርባል ጀንበር ዘቅዝቃ ቦታዋን ለምሽቱ ብስለቅም በደሴ ከተማ ቀን ሲስተዋል የነበረው ሞቅ ያለ የንግድ እንቅስቃሴ በምሽትም ደመቅ እንዳለ ቀጥሏል። በከተማዋ የሚገኙ ካፌና ሬስቶራንቶች የረመዳን ጾም መግባቱን ተከትሎ ከወትሮ በተለየ መልኩ ለጿሚዎች አፍጥር የሚሆን መሰናዶውን አዘጋጅተዋል። ለዛሬ አንዳንድ ቦታዎችን ተዘዋውረን ተመልክተናል። ፉል ፓኬጅ በምትለው ደረጃ ቤት የምታገኘው ነገር እዚ ያለ ሹርባ አለ፣ ሳምቡሳ አለ፣ ቴምር አለ፣ ውሃ አለ። ቤት አገኛ ቤቴ ይሄ ቢዘጋጅልኝ ብለህ የምታስበው ነገር እዚህ ታገኛለህ ማለት ነው። እና ሰው እንግዳ ሆኖ ሊሆን ይችላል፣ በስራ ቢዚ ሆኖ ሊሆን ይችላል፣ ቤት ማብሰል የማይችል ሊሆን ይችላል፣ በስራ ምክንያት ከሌላ ቦታ መጥቶ ቤተሰቦች ጋር ማፍጠር ወይም ፆም ረመዳንን ማሳለፍ ያልቻለ ሰው ሊሆን ይችላል። እዚህ ላይ ግን እዚህ ቤት ይመጣ ፉል ፓኬጅ ማግኘት ይችላል። እና ተዘጋጅተው መስተንግሯቸው ቤት በሚመስል ደረጃ ነው የምናገኘውና በጣም ደስተኞች ነን። ሳምቡሳዎች እንፈልጋለን፣ ሾርቦች እንፈልጋለን፣ ብስኩቶች እንፈልጋለን፣ ቴምር፣ ሁሉም የተለያየ ይቀርባል እንደ የፍላጎታችን። ላጤ የሆነ ሰው፣ ስራ የሚውል ሰው እዚሁ ገብቶ አፍጥሮ መሄድ ይችላል። ሁሉም ነገር ይገኛል፣ የተሟላ ነው። ብዙ ሬስቶራንቶች ላይ ሙስሊም የሆነም ያልሆንም ቤት የፊጥራ ፕሮግራም ቤት በሚመስል ደረጃ ተዘጋጅቶ ነው የምታገኘው። በከተማዋ ካፌና ሬስቶራንቶች ሁሉንም ባማከለ መልኩ የሚሰጠው አገልግሎት አብሮነትን ይበልጥ የሚያጠናክር ልዩ ገጽታም ያለው ነው። አብሮ መኖር የምትለውን ነገር ዝም ብሎ ለስሙላ ሳይሆን ፕራክቲካሊ የምታይበት ከተማ ነው እና ከዛ አንጻር የዚህ ከተማ ተወላጅ መሆኔ በጣም ደስ ይለኛል። አሁን ክርስቲያን ነኝ። ያው እኔም ግን እያየ ነው፣ እየተጠቀምኩ ነው። አሪፍ ነገር ነው። ያው ወሎዬነት መገለጫው ይሄ ነው። ሙስሊሙ ክርስቲያኑ ተከባብሮ የሚኖርበት ስለሆነ አንድ ላይ ነው። አንድ ላይ ነው ስራ የምትኖረው ስራ የምትሰራው አንድ ላይ ነው፣ ኑሮም አንድ ላይ፣ ማህበራዊ ሕይወቱ እንዳለ ነው። አቅርቦቱ በዋጋ ደረጃ ሲታይም ተመጣጣኝ ነው ይላሉ አስተያየት ሰጮቹ። ኑሮ እያንቀጠቀጠን ስለሆነ ከዛ አንጻር በጣም ተመጣጣኝ ነው። ከአገልግሎቱ አንጻር ተመጣጣኝ ክፍያ ነው የሚያስከፍሉት ነው እና የተጋናና ነገር አይደለም። አሪፍ ነው ብዬ ነው ማስበው። አገልግሎቱ ደስ ይላል። ዋጋውም ብዙም ሽፕ የሚያስብል ዋጋ ነው ያሉ ብዙም ውድ አይደለም። ለሁሉም የህብረተሰብ ክፍል በተመጣጣኝ ዋጋ አገልግሎት እየሰጠን ነው። ያለው ደግሞ የሜሎዲ ካፌ ባለቤትና ስራ አስኪያጅ ምንጊዜ ወርቅነ ነው። ካፌያችን ሁሉንም አገልግሎት ይሰጣል። እንደምታየው ብዙ ሰዎች የሚጠቀሙበት ነው። ህዝበ ሙስሊሙም ህዝበ ክርስቲያኑም የሚጠቀምበት ቤት ነው። ዋጋው በጣም ፌር በሆነ ዋጋ ነው እየሰጠን ያለ ነው። ለምን አሁን የኑሮ ውድነቱን ቢጨምርም እኛ ኮምፕሮማይዝ አድርገን ባለው ነገር ይሄ ጊዜ እስከሚስተካከል ድረስ ብዙ ጫና ሳናደርግ በአገልግሎት ጥሩ አገልግሎት ነው የምንሰጠው። በዚህ ደግሞ ሌላ ነው። ከካፌና ሬስቶራንቶች በተጨማሪ በዋና መንገዶች ግራና ቀኝ ሳምቡሳዎችና ሌሎች ምግቦችን ለተጠቃሚዎች በተመጣጣኝ ዋጋ የሚያቀርቡ አሉ። ጀማላ ያው የዚህ ቤት ስራ አስኪያጅ ነኝ። ሳምቡሳ አለ እንደምታዩት፣ ሾርባም አለ፣ ቡና አለን። ምግብ ደግሞ በየአይነት እንሸጣለን። ሽሮ አለ፣ ሁሉም አለ በ የሌለ ነገር የለም። ያው የለም ብቻ ነው እኛ ጋ ያለ፣ ሁሉም አለ። እዚህ ቤት ተጠቃሚ ነኝ። አሳምቡሳም አለ፣ ሾርባም አለ። አንዳንድ ጊዜ ተምርም እናገኛለን። ጥሩ ነው። ብቻ ያው ከአቅም ባገናዘበ መልኩ ነው። ቢሆንም ግን ያው ጥሩ ነው። ለሚያፈጥሩን ብቻ ካይሆን በአቅማችን ገዝተን ለመብላት አሁን ለምሳሌ አንድ ሽሮ ህጄ ልብላብን ሰባ ብር ነው ዝቅተኛ የምታገኝ የምትበላው ሰባ ብር ገዝተን ተምንበላ ግን እዚህ ጋር በ25 ብር በ30 ብር አሁን 11 3 አሳሙሳ ገዝቼ የበላ ውሃ ጠጥቻለሁ። ማለት የእነሱ ትልቅ አስተዋጽኦ አለው ምሽቱን ሞቅብ ላይ የምታሳልፈው ደሴ ለስራ የሚሆን ሊጎበኟት ለሚመጡ እንግዶቿ ከተማዋን የበለጠ ምቹ ለማድረግ እንደሚሰሩ የንግድ ባለቤቶች ተናግረዋል። ከአማራ ሚዲያ ኮርፖሬሽን ደሴ ጊዜያዊ ስቱዲዮ የሰዓቱ ዜናዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ቆዩ። በደሴ ከተማ ከቅርብ ጊዜ ወዲህ እየተከናወኑ ያሉ የልማት ስራዎች የህብረተሰቡን የቆየ ጥያቄ እየመለሱ በመሆናቸው ድጋፋቸውን አጠናክረው እንደሚቀጥሉ የከተማ ነዋሪዎች ተናገሩ። በከተማዋ እየተከናወኑ ያሉ የልማት ስራዎች መፋጠን የሕብረተሰቡና የአመራሩ ቅንጅትና መናበብ ውጤት መሆኑን የከተማ አስተዳደሩ ገልጸዋል። ተጨማሪውን አብረን የፍቅር የአብሮነትና የመቻቻል ፈርጥ የሆነችው የምስራቋ መናገሻ ደሴ ከተማ ስምና ታሪኳን የሚመጥን የልማት ትኩረት ተነፍጓታል የሚል የነዋሪዎች ቅሬታ ሆኖ ቆይቷል። ከተማዋ ባለፉት ዓመታት በነበረው ጦርነት ከደረሰባት ጉዳት አገግማ ዛሬ ላይ በነዋሪዎቿና በከተማዋ አስተዳደር ቅንጅታዊ አሰራር በዘርፈ ብዙ የልማት ተግባራት ተነቃቅታለች። በርካታ ደረጃቸውን የጠበቁ መንገዶች፣ አገልግሎት ሰጪ ተቋማት ግንባታና ከተማዋን ለነዋሪዎቿ ምቹ የሚያደርጉ ፕሮጀክቶች በፍጥነት ተግባራዊ እየተደረጉ ይገኛል። ይህም ነዋሪዎቿ በልማቱ እንዲደሰቱና ከተመልካችነት ወደ ንቆ ተሳታፊነት እንዲመጡ አስችሏል። ከተማ በዚህ ይል በዚህን ያህል ፍጥነት በአንድ አመት ውስጥ ይህን ያህል ፕሮጀክት ሲሰራ እኛ በህይወት ዘመናችን አይተናናቅም። ይጀመራሉ እንጂ ሲጨረሱ አይተናናቅም። አሁን እየተጨረሱ ስላየን አመራሩ ብቻ ሳይሆን ማህበረሰቡም የኔ ነው ብሎ በባለቤትነት እየወሰደ ስለሆነ ማህበረሰቡ አሁን ትልቅ በቃ አሁን እኛ ምን እንስራ፣ ምን እንደግፍ፣ ምን እንደግፍ እያለ ነው ያለው። የማንኛውንም ዝም ብለህ እንዲህ ስታወራም ሆነ ስትመለከተው የሚሰማው ድምፅ አንድ አይነት ነው። ስንናፍቀው የነበረው ስንሻው የነበረው ነገር ስንመኘ የነበረውን ነገር በቃ በ2015 አግኝተነዋል። ልማቱ ምን ላይ ሰጥቷል ራሱ ሳይጠይቁት እየተናገረ ነው። እና ያ የፊት የሚያወዛግበው ነገር አሁን ተነስቷል፣ በሙሉ ለማለት ባይቻል ሂደት ላይ ነው። ለምን የከተማው ውስብስብ ችግር ነው ያለበት፣ ያንን ችግር ከእለት ከእለት እየተፈታ ስለሆነ አሁን ህዝቡና መንግስት ተናቦ ነው ያለው። ህዝቡ ይደግፋል። መንግስትም ምላሽ እየሰጠ ነው። አሁን ቀንቀሌት ነው የሚከታተለው። አሁን ምንደረሰ ነገ ምን ይሰራል ያለውን እንዳይቋረጥ ተጀምሮ የሚቋረጥ ብዙ ነገር ነበረ። አሁን ግን የሚያልቁ ነገሮችን አይተናል። በተጀመሩ መልካም ስራዎች ተነሳስተን፣ ቀሪ ችግሮቻችን እንዲቀረፉ ከከተማ አስተዳደሩ ጋር ተናበን እንሰራለን ያሉት የከተማዋ ነዋሪዎች፣ የክልሉም ሆነ የፌዴራል መንግስት የሚያደርጉትን ድጋፍ አጠናክረው እንዲቀጥሉም ጥሪ አቅርበዋል። ከተማውን ይህን እንቅስቃሴ አይተው አግዘውት ህዝቡም ተሳትፎበት የመብራት ችግር የውሃ ችግር፣ የመፋሰሻ ችግር፣ የመንገዶች ውስጥ ለውስጥ መንገዶች ችግር ከዚህ በበለጠ ተተናክሮ ችግራችን ይፈታል ብለን እንገምታለን እና እነዚህ ነገሮች ግን በተለይ በተለይ የማብራትና የእግረኛ መንገድ በጣም አስቸጋሪ ስለሆነ እነሱ እነሱ ቢስተካከሉ ነው እንትልምና ልማቱ ይቀጥላል። በዚህ የሚቋጭም አይደለም። እኛ ከመንግስትም ጋራ ከሁሉም ጋራ በጎን ለጎን አብረን በቅንጅት የምንሰራቸው ስራዎች ናቸው። መብራት፣ ውሃ እነዚህ የመሳሰሉት ነገሮች አንገብጋቢ ጥያቄዎች ናቸው። የማህበረሰቡ ፈጣን ምላሽ ሊሰጣቸው የሚገባ ናቸው። እነዚህ ቶሎ ብሎ በአፋጣይ ቢሰጥ የሚል ነገር አለኝ። አመራሮቹ የሚሰሩት ከራሳቸው በጀት አይደለም ከከተማው ከሚያመነጭውና ክልልም ፌዴራልም ከሚያግዘው ስለሆነ ይሄ ከተደገፉ በቀጣይ ከተማ ውስጥ ለውስጥ የመብራት የከተማው ዋናው ዋናው መንገዶች ለሱ የመብራት ችግር አለ፣ የሲዌሬስ ችግር አለ አንዳንድ ቦታዎች ላይ የመሬት መንሸራተት አለ። እሱ እነሱን ደግሞ በፌዴራልም ሆነ በክልል ቢደገፍ ብዙ ቀጣይ ስራዎች አሉ። ኢቨን አሁን ከተማ አመራሩ አመራሮች እነሱ ያመጡትን ለውጥ ወደ ክፍለ ከተማና ወደ ቀበሌ ወርዶ ማህበረሰቡን ደግሞ በመልካም አስተዳደር ካልተደገፈ ልማቱ ብዙም ውጤታማ ስለማይሆን የመልካም አስተዳደር ችግሮች ስላሉ እነሱም እንዲቀረፉ እንፈልጋለን። ለፕሮጀክቶቹ የግንባታ ሂደት መፋጠን የህብረተሰቡ ተሳትፎ ሚና የጎላ መሆኑን የገለጹት የደሴ ከተማ አስተዳደር የመሰረተ ልማት ዘርፍ ምክትል ስራ አስኪያጅ አቶ አብዱል ከሪም ሀብታሙ ግንባታቸው ክረምት ከመግባቱ በፊት እንዲጠናቀቁ በትኩረት እየተሰራ ነው ሚላሉ። አገራችን ላይ በርካታ መንገዶች የሚቆሙት የወሰን ማስከበር ችግር ነው። ደሴ ከተማ ላይ ግን ይሄ ነገር አላጋጠመንም። ይሄ ትልቁ ማህበረሰቡ ምን ያህል ልማቱን እንደፈለገው የሚያመለክት ነው። እንዳጠቃላይ ማህበረሰቡን አስደስሰዋል። በአፈጻጸም በእቅዳችንም መሰረት ቀድመን ክረምት ሳይገባ ፕሮጀክቶቹ እንዲጠቃለሉ ዲቴል የሆነ ውይይት እያደረግን ከሰሪውም ከአሰሪውም ከኮንሰልታንቱም ጋር ዲቴይል ውይይት እየተደረገ ፕሮጀክቶቹ እየተመሩ ነው ያሉት በደሴ ከተማ አሁን የታየው የልማት መነቃቃት የህብረተሰቡና የከተማ አመራሩ መደማመጥና መደጋገፍ ውጤት ነው ያሉት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ቀሪ የህብረተሰብ ጥያቄዎች ምላሽ እንዲያገኙ እየተሰራ መሆኑንም ገልጸዋል። ለእኛ ስራ ስኬታማነት ባለሙያውም ተባባሪ በመሆኑ ህዝቡም ተባባሪ በመሆኑ አመራሩም በመር ላይ ቆሞ ውጤት ለማምጣት በመስራቱ አሁን የተዋ ቲሙ የአመራር ቲሙ እስከታይ ድረስ ወደ ባለሙያም ወደ ህዝቡም የተጋባበትና በአጠቃላይ ጥሩ ስፕሪት ደሴ ላይ አሁን ተፈጥሯል ማለት ይቻላልና ይሄ ጥሩ ነገር ነው ማለት እንችላለን። የውሃ አቅርቦት መሰረታዊ ችግርም እንዲፈታ ከክልሉ ጋር እየተነጋገር ነው። ችግር አለ። ልክ ነው። ይሄ ከግራዱ አካባቢ ላይ የውሃ ምንጭ አለን። እሱ በእሱ አማካኝነት የሚፈታበት መንገድ እንዲፈጠር ከክልሉ ውሃ ቢሮ ጋር እየተነጋገርን ያለን ነው። የመብራት አቅርቦት ላይ ያለው ችግር ባለ 232 ኬቪ ለማስፈቀድ ሳብስቴሽን ግንባታ ጥረት አድርገናል። እሱም ተሳክቶልናል። ጢጣ ላይ አሁን ኦልሬዲ የካሳ ክፍያው አልቆ ለባለ ንብረቶቹ የካሳይ መክፈል ፕሮሰስ ላይ ነው የምንገኘው። የመንገድ ላይ መብራቶቹ ደግሞ ለማንም የሚገፋ አይደለም፣ የከተማ አስተዳደሩ ነው። ግን የፋይናንስ እጥረት በከፍተኛ ሁኔታ አለብን። ሁሉን ፕሮጀክቶች ስናስኬድ አጠረን እና ጊዜ ትንሽ አስፈልጎን ነው እንፈተዋለን ግን። በደሴ ከተማ በርካታ የውስጥ ለውስጥ የአስፋልትና የጌጠኛ ድንጋይ ንጣፍ መንገዶች የነባር መናኸሪያ አድሳትና ተጨማሪ አዲስ መናኸሪያ ግንባታና ሌሎች ፕሮጀክቶች በትግበራ ላይ መሆናቸውን ተዘዋውረን ባደረግነው ምልከታ ለመታዘብ ችለናል። ከሁለት ሚሊዮን በላይ የሕብረተሰብ ክፍሎችን በአማራጭ የኃይል ምንጭ ተጠቃሚ ማድረጉን የአማራ ክልል ውሃና ኢነርጂ ቢሮ አስታወቀ። በደቡብ ወሎ ዞን ጃማ ወረይሉና ለገሂዳ ወረዳዎች የተገነቡ የባዮጋዝ ቴክኖሎጂዎች የክልልና የደቡብ ወሎ ዞን የሥራ ኃላፊዎች እንዲሁም የአካባቢው ህብረተሰብ በተገኙበት ተመርቀው አገልግሎት መስጠት ጀምረዋል። አሊ ይመር ዝርዝራለሁ በአማራ ክልል የኤሌክትሪክ ኃይል የማያገኙ የህብረተሰብ ክፍሎችን በአማራጭ የኃይል ምንጭ ተጠቃሚ ለማድረግ በትኩረት እየተሰራ ነው። በደቡብ ወሎ ዞን ጃማ ወረኢሉና ለገሄዳ ወረዳዎች የተገነቡ የባዮጋዝ ቴክኖሎጂዎችም የክልልና የደቡብ ወሎ ዞን የስራ ኃላፊዎች እንዲሁም የአካባቢው ማህበረሰብ በተገኙበት ተመርቀው አገልግሎት መስጠት ጀምረዋል። የደቡብ ወሎ ዞን ውሃና ኤነርጂ መምሪያ በዞኑ የተለያዩ አካባቢዎች የሚገኙ የህብረተሰብ ክፍሎችን አማራጭ የኃይል ምንጭ ተጠቃሚ ለማድረግ እስካሁን ከሶስት ሺህ በላይ የባዮጋዝ ቴክኖሎጂዎችን አስገንብቷል። እዚህም ከ13000 በላይ ቤተሰቦች የቴክኖሎጂው ተጠቃሚ መሆን ችለዋል። በዚህ ዓመት ደግሞ ከ500 በላይ የባዮጋዝ ቴክኖሎጂዎች ተገንብተው አገልግሎት መስጠት መጀመራቸውን የዞኑ ውሃና ኤነርጂ መምሪያ ኃላፊ አቶ ጌታቸው ጽጌ ተናግረዋል። ከጦርነት ማግስት ጀምሮ እንደ ክልልም ተወዳዳሪ በመሆን ግንባር ቀደም ሆነን 681 የባዮጋዞችን ያጠናቀናል። በዚህ ዓመትም በ2015 በጀት ዓመት ከእቅዳችን 250 ሁለት ባዮጋዞችን እንደ ዞን ለመገንባት አስበን በተለይ በነዚህ አሁን ሰሞኑን በተንቀሳቀሱባቸው ወረዳዎች ላይ ከፍተኛ የሆነ ግንባታዎች እያከናወንን ያለ ነው። በኢነርጂው ዘርፍ የምንሰራው የመጀመሪያው አንዱ ባዮጋዝ ማብለያ ግንባታ አለን። በሌላ በኩል የሶላር ስርጭት አለን። በሌላ በኩል ደግሞ የኤሌክትሪክ ምጣድና ማገዶ ቆጣቢ ምድጃዎችን ለአርሶ አደራችን እንጠቀማል። እንግዲህ ይህ ስናደርግ በተለይ ደንን ከመመናመን ጋር ተያይዞ የደን ውርመትን ከመቀነስ ጋር አይነተኛ ሚና ይጫወታሉ ማለት ነው። አማራጭ የሀይል ምንጮችን በአግባቡና በዘላቂነት መጠቀም ይገባል ያሉት ደግሞ የደቡብ ወሎ ዞን ምክትል አስተዳዳሪ አቶ ተስፋ ዳኞ ናቸው። ብዙ ተግባራቶች ይጀመራሉ። በዘላቂነት ህብረተሰቡን ከመቀየር አኳያ ያለው ነገር በጣም እጅግ ፈታኝ የሆነው ነገር እሱ ነው። ይህንን አስተካክለን በውጤታማነት መስራት ይጠይቀናል ብዬ አስባለሁ። አካባቢያችን በተግባር ሞዴል ሆኖ እንዲቀጥል ከማድረግ አኳያ ሁላችንም የድርሻችን መወጣት አለብን። ቤታችሁን የሚቀይርና ጤናችሁን የሚያረጋግጥ ተግባር ተግብራችሁ ለሌሎችም ሞዴል እንድትሆኑ አደራ ለማለት እወዳለሁ። በክልሉ ከሁለት ሚሊዮን በላይ የሚሆኑ በገጠር የሚኖሩ የህብረተሰብ ክፍሎችን አማራጭ የኃይል ምንጭ ተጠቃሚ ለማድረግ በትኩረት እየሰራ መሆኑን የአማራ ክልል ውሃና ኢነርጂ ቢሮ ምክትል ኃላፊ አቶ ጥላሁን ሽመልስ ይገልጻሉ። በዋናው የኤሌክትሪክ መስመር ተደራሽ የማይሆኑ የህብረተሰብ ክፍሎችን በአማራጭ ኃይል ቴክኖሎጂዎችን ተጠቅመን ተደራሽ ለማድረግ ስራ እየተሰራ ነው ያለው አማራጭ ኃይል ምንጭ ናቸው ብለን የምናስባቸው አንዱ ባዮጋዝ ነው። እንደ ክልል ስንወስደው በዛ ዓመት 2500 በላይ የሚሆኑ ባዮጋዝ ግንባታዎችን ገንብተን እንጨርሳለን ብለን ነው አቅር የተንቀሳቀሰን ያለው እንደ ክልል ከሁለት ሚሊዮን በላይ የሚሆኑ የማህበረሰብ ክፍሎችን ወይም ደግሞ በአባወራ ደረጃ እስከ ሶስት ድረስ ቢደርሰውን የማህበረሰብ ክፍል ተደራሽ እናደረጋለን ብለን የምናስበው፣ በ2030 ሁሉም ንጹህ ኤነርጂ ለሁሉም የህብረሰብ ክፍል ተደራሽ ማደረግ አለብን አቅጣጫ ተነድፎ እየተሰራ ያለ። የወሬል ወረዳ አርሶ አደሮች እንዳሉት የባዮጋዝ ቴክኖሎጂ ተጠቃሚ በመሆናቸው ጊዜና ጉልበታቸውን በአግባቡ ለመጠቀም አግዟቸዋል። ከባዮጋዝ በሚገኘው ብርሃንም ልጆቻቸው ጤናቸው ተጠብቆ ማንበብ በመቻላቸው በትምህርታቸው ውጤታማ እየሆኑ ነው ብለዋል። አሁን ይችል ቡናዊቱን አፈላና ስቀዲያ ድረስ

ቡና ይቱን ቶሎ ያደርሳታል። ለነፍስ ይደርሳል። ጢሱ ሙቀት ደሞ ምጣዱ በኩበት ይሰራ በጢስ ይሰራ። በዛ ሰዓት ብዙ ችግር አለ። አሁን ችግር የለብንም፣ ተችግር ተወግዴናል። የባዩ ጋዝ ጥቅም በጣም ጥሩ ጥቅም ነው። አምፖል ቤት ውስጥ ስላለ ለማታ ለማምሻ ልጆቹን ለማስተማሪያ በጣም ጥሩ ጥቅም ያለው ነገር ነው። ጭስ የለውም። አምፖሉ ጥሩ ነገር ነው። ጊዜ በጣም ነው የሚቆጥበው፣ ጉልበትም ይቆጥባል። ሚስቶቻችን እዚሁ የሚሰሩት አይን ላይ ችግር በፍጹም አይፈጥርም። ጥሩ ነው። ለቸኮላ ተማሪዎችም ለሁሉም ሻይውን አፍልተው ቁርታቸው በልተው ወደ ትምህርት ቤት ይሄዳል። በእንጨት ማ ጤሱም እንትን ይላል፣ ብዙ ጊዜ ይፈጃል። ይህ አንድ ጊዜ ለኮስ አድርጎ አንድ ደቂቃ ማይቆይ ራዝ ያቃጥላል። ልጆቹ ይተኙ ይወድቁበታል፣ እንቅልፍ ይይዛቸው፣ አደጋ ያመጣል የሚለው ነገር ተስጋ ተላቀናል። ከአማራ ሚዲያ ኮርፖሬሽን ደሴ ጊዜያዊ ስቱዲዮ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ወደ ዋናው ስቱዲዮ አመራቸዋለሁ። መልካም ቆይታ ይሁንላችሁ። አብዮት፣ በቀጥታ መስመራችን ላይ ተገኝተህ ደሴ ከሚገኘው ዋናው ስቱዲዮ መረጃዎችን በቀጥታ ስላደረስከን እጅግ አድርገን እናመሰግናለን። መልካም